አንቺ የተረገምሽ ናው፣ ልቅቅኝ። ቆይ አደይ፣ ምንድን ያደረግሻት? ቆይ ምን ያረግ ነው? እኔ ምንም የማውቀው ነገር የለም። ለአንቺና ለዛች ለተረገመች ፍቅር ስትል ምን ታደርግላችሁ? ልጅቷ ምን አርጊ ነው ምትሏት? ቆይ ማኔ ነገረ ናው፣ ልቅቅኝ። አሁን እባክ ልቅቅኝ። ዝም በይ። ናው፣ ልቅቅኝ። ውድ የሩሃማ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ ባላችሁበት እንዴት ናችሁን የእግዚአብሔር ይመስገን ሰላምን ደህና ነኝ እህት ሙስሊሞቼ ሰላም ብያችኋለሁ በያላችሁበት ሰላማች ብሳ ለቤት አዲስ የሆናችሁ እንኳን በደህና ወደ ሩሃማ ቤተሰብ መጣችሁ ያልኩን ቤቴን ሼር ላይክ ሰብስክራይብ በማድረግ ቤተሰቡ ነው በርጂ ጠንክሬ በዚህ ቀጤ ለመትሉኝ ሀሳብ ድጋፍ ለምሰጡኝ አመሰግናለሁ ከልቤ አሁንም ሀሳባችሁ ድጋፋችሁ ያለያችው ቤቴም ለማንኛውም ነገር ክፍት ነው። ጥያቄ ካላችሁ ጠይቁኝ እኔ መልስላችሁ አለ። ሀሳብ ካላችሁ ሀሳብ አስቀምጡ። እንደዚህ እንደዚህ አድርጊ እንደዚህ ስሪ እንደዚህ ነው የሚሻልሽ ለምትሉም ካላችሁ አስቀምጡልኝ ከስር ላይ እኔ ፈቃደኛ ነኝ። ለማንኛውም ነገር ቤቴ ክፍት ነው እና ከልቤ ነው ምስጋናዬ ከምር በውስጥ በኩልም ጎበዝ ነሽ በርቺ ለምትሉኝ እናንተ እንደዚህ በምታበረታችኝ በሰዓት እኔም የበረታው ቪዲዮንም እና ደግሞ ሳልዘገይ ነው የምለቅላችሁ። አዳዲስ ነገርም ካለ እለቅላችኋለሁ። ላይክ በምታደርጉበት ሰዓት ለሁሉም ይደርሳል። ሼር እና ሰብስክራይብ በምታደርጉበት ሰዓት ለሌላውም ይደረሳል ማለት ነው። አበረታቱኝ ስለምታ አበረታቱኝ፣ ከልቤን ምስጋና ያመሰግናለሁ። ያልኩኝ ከኔ ጋር ቆይታ እናረጋለን እና የናደይ ድራማ ደስ የሚል ነበረ፣ በጣም ደስ ይላለ። ያው በጣም የምንወዳት አደይ የምታጓት ጠንካራ ናት፣ አደይ ጎበዝ ናት፣ ምትግስተኛ ናት። ብዙ ነገር ነው ካሷ የምንማረው ጥንካሬዋ ትግስቷ እና ደሞ ክፉን በመልካም ነው የምትመለሰው። ተስፋ የማትቆርጠው ነገር ነው። እኔ በጣም ይገርመኝ እውነት አይደለም እሷ። እኛ እዚህ አረብ ሀገር ያለን እንኳን እንዴት ነው የምንሆነው? አንድ ቤት ሕፃናቶች ታቃላችሁ። በጣም እንግዲህ ጨጓራ ነው የሚልጡት እነሱ እንኳን የሆነበት፣ በትንሽ ነገር ሲያናዱን እንዴት ነው የምንሆነው እኛ። እንችልም፣ ግን እሷ ከእሷ እውነት እናንተ ማለት በቀንዲስቲ ልብ ብላችሁ እስቲ እዋት አዳምጡ ድራማውን። ከልባችሁ ከሰማችሁ እና አስተውላችሁ እሷ የምሰራው እንትን ማለት ነው በጣም በጣም ለእኛ ትምህርት የሚወስድ ነገር ነው እና ብዙዎቻችን በእርግጥ እኔም ኮመንትም ጽፋሉኝ አደይ ሞኝና ጅልና ዝም ነው የምትለው፣ ፍቅር ማንም ሰበስበ እድላት ዝም ነው የምትለው ምናምን አታወራ ምንደለም ብለም አደለች ምን ምንለው እንጂ በጣም ብዙ ነገር ነው የምንማረው። እንግዲህ መቼስ ማለት እንሰራለን ምንለወጣለን ብለን ከሀገራችን ወደ ሌላ ወደ ሰው ሀገራ ከሄድን ድረስ ያ ምንም ምንም ያ ቢመጣ መጀመሪያ አእምሯችን አሳምነን የመጣ ነው። ስለዚህ ምንም ምንም ይምጣ ሁሉም ነገር በጸጋ መቀበል እንዳለብን ነው ካደይ የምንማረው። በትግስት ሁሉም ነገር ያልፋል ማለትን ተመስገን ማለት ከእሷ አንደበት ከሰማቸዋት ተመስገን ነው የምትለው። በጣም ጠንካራ ጎበዝና ሰው ሁሉን የሚወድላት ክፉን በመልካም ትመልሳለች፣ ሰዎቹን ትመክራለች። በጣም ነው የሚወዷት፣ ሁሉም ሰው ማለት ነው። በቃ ጎበዝ ጀግና ናት። እና ብዙ ነገር ነው ካደይ የምንማረው። ድራማው ደስ የሚልም ነበረ። ለምለምም እንደዛ ለምለም አትሸንፍም። ለምለም በጣም መልከኛ ናት። እሷም ጎበዝናት ይኸው እንግዲህ ምላስ አላት። ጎበዝናት እሷም ለምለምም ከሰውም ብዙ ነገር የምንማረው ሁለቱም ደስ ይላሉ። እና ሊዱ እኔ እንጃ ከእንትና ከናኦል ፍቅር እንዳይዛት ብቻ ላግም በጣም ናናኦል ጋር ያዛት እንትን እያለች ነው ከዛውትር። እና እቺ ደሞ ቤዛ የምትባሏ ያው እንግዲህ አሁን ነገሮችን ያው ለምለም ቅድም እንዳልኩት በጣም ብልጥ እና ንቁ ናት። እና ጠንካራ ምናት ሁሉም ነገር ታውቃለች። የሚሆነው ነገር በአይን ነው የምታያት። እና ያው እንግዲህ ለባርኮት ነግረዋለች። ቤዛ የዋሸች ይመስለኛል፣ ወንድሟም የታሰረው እውነት ነው ወይ እና ደግሞ ቤታቸው በአራጣ የተያዘው እውነት ነው ወይ እና የቤዛ ወንድም መታሰሩንም ማረጋገጥ አለብን እና እናቷንም አግንተ መጠየቅ አለብን እያለች ነበረ እና በጣም ጎበዝ ናት። ያው እንትና የላ ልሸፍን ነበረ ያው የላ እንግዲህ የዋ ነገር ነው ያው ወንዶች ብዛት እንግዲህ የበትንሽ ነገር ያው ታውቃላችሁ እውነት ነ ብሎ ነው የሚያምኑት እንደኛ አደለም እንደኛ አይደሉም። ያው ብዙ ጊዜ ማለት እና አሸፋፍንላት ብላ ለምለም ነው ገልጾ ነው እውነቱን እያወጣችሁን ባርኮቴ አሁንም ለአደይ ስሜት አለው። ያው የነግራት ነበረ እና ዴቪድ እየሰማ እና አሁንም ቢሆን እሷ እንደሚያፈቅራት። እንዴት ነው ደግሞ? እሱ መጀመሪያ ፍቅሩን ገለጸ፣ ከዛ ቤዛ መጠች ታዋት፣ አሁን ደግሞ ድጋሚ። እንዴት ነው የባርኮቴ ነገር? እስቲ ኮመንት ላይ አስቀስቀምጡልኝ። ነገሩ ግራ ነው የገባኝ። እዚህ ጋር እኮ ዴቪድ እውነት አለ እኮ ለዴቪድ እህቴ ናት እያለ እሷ ጋር ሴት ደግሞ ላንቺ ያለኝ ስሜት ምናምን እያለ ያወራል። ይህ ትክክል አይደለም እና ዴቪድ እውነት አለው። ዴቪድ እሷ ማለት እሷ ነገሮችን አስተካከለ እሺ እስክትል ድረስ ያው ተስፋ ተተስፋ ሳይቆርጥ ነው እንግዲህ እስካሁን ያጠበቃት ያለው መጨረሻ ላይ ባርኮት የማይሆን ቃል ለእንትና ሲያወራ እንደነገጠ በጣም ተናደደ ምናምን ነገር ሁለቱም የተፋጁ ናቸው። በሷ አደይ በቃ ማታፋጃቸው ሰው ለነገሩ ለነገሩ ሁለመና የአደይ የሚወደድ ነው። በንግግርም፣ በተግባርም፣ በስራም በሁሉም ነገር ጎበዝ ናት። ያው እንግዲህ መቼስ ከሷ እንግዲህ የምጠላ ነገር የላትም ያ ብዙ ህንዶች በእሷ ተነሳ። እንግዲህ እየተፋጁ ናቸው፣ ብዙዎቹን ያፋጃች ነው። ጀግና ናት። ግን ገብርሽ እና ደግሞ ፍቅር አይ ፍቅር ፍቅር እና ቤዛ ደግሞ ብለው ብለው ቤት ውስጥ ለማጥመድ ተናሏት። አሁን እኮ ለእንትና ለአደይ እኮ እንትን ተቆርቋሪ አላት እንጂ ፍቅር እኔ እንጂ ምን ተንኮል እንዳሰበች ቀንተው ሁለቱ በቅናት ቀንተው ተንኮል ያሰቡላት ነበር። ለሷ ያው የእነሱ ተንኮል መችስ ሲታወቀ ነው። ግን እች ቤዛ ታላላች የቤዛ ሴራው ይገለጣል። ያው ቤታቸውን ባራጣ አበዳሪነት እንዳልተያዘ የወንድሟ መታሰርም ውሸት እንደሆነ እናም ደግሞ በቃም ብዙ ነገር ተጣርቶ ይታወቃል ይመስለኛል። ያው ከድራማው ልትወጣም ሊሆን ይችላል። ባትወጣም ደግሞ ተጣልታ፣ ያውን ግን ሌላ ቦታ ሆና ልትሰራ ይችላል። አይታወቅም። ብቻ ግን እስቲ እንንም ሀሳባችሁን አስቀምጡል። እኔ እኔ እንደሚመስለኝ ከሆነ የቤዛ ሴራ ውሸታው ይጋለጣል ብዬ ነው ማስበው። ኪንጎ እና ዳይመንድ ኪንጎ ወይኔ ለአደይ ብለው ስደት ምናም በውስጥ በኩል ወጣ አለው እያለ ምናምን ነበረ። ከዛ እሷ መጠች መጠችና ሰላም ምናምን ካለ በኋላ በቃ እንትና ዳይመንድ ለምድነ ማቴጃ አንቺ ተሰደሽ ምናምን እያላት ነበርና እሷ አስባ ነው መሰለኝ ያው እሷ ደግሞ ከእጅ ማናት ቤዛና ፍቅር እንት ስሏት ያው እንግዲህ ወጥመዱስ ሊከቷት ስሏት ነው። ከነሱ ተጣልታ ለምለም ቤት ሄደችና ለለምለም ነገረች። እኔ ከአባቴም ሽሽት ሄዳሉ እዛ በቃ ስደት ይሻለኛል እያለች ነበረና እያለች ነበረ እና እሷ ልቴን ነው እዛ ማለት ነው። በቃ ሀሳቡ እርግጥ ነው። በቃ አሁን እዚሳ እንግዲህ ፕሮሰስ ልጀምር ነው መሰለኝ፣ እና በቀጣይ ቪዲዮ እናልናው መጨረሻ ላይ እና ኦል እንትናን ቤዛና እንቋት ምንድን ነው ለምንድን እንደዚህ የምታረገት ምናረቀሽ ነው የምት የምታሰቀየት ምናምን እያለ አንገቷን አንቋት ይጠይቃት ምናምን ነበር ያልነቀው። ምንም የሚያጓጓው ፓርቲ የለም። በቃ ላገም በዛ ነው ያለቀው እላችኋለሁ። አደይ እንግዲህ ልቴን ነው ያው አረብ ሀገር እንግዲህ ስደት ማለት ነው ያው ልቴን ነው እላችኋለሁ። እስከ ቀጣይ ቪዲዮ እስከምንገናኝ ተናቆዩ። እወዳችኋለሁ። ባይ ባይ